ተስፋሁን ሙሉዓለም እባላለሁ። በክርስቶስ ተልዕኮ ቤተ ክርስቲያን በዋና መጋቢነት አገለግላለሁ። ስለ እህታችን ቃል ኪዳን ሊሊ ጥላሁን ያው ከልጅነት ጀምሮ የእሷን መዝሙር በማዳመጥ እና እግዚአብሔርን በመዝሙሮቿ በማመስገን በጸሎት ሰዓቴም ደግሞ በግል የጸሎት ጊዜ ብዙ ስጠቀምበት የኖርኩበት ነው እንደግል የእሷን አገልግሎት እንደ ማንኛውም ኢትዮጵያዊ ክርስቲያን ከልጅነት ጀምሮ አውቀዋለሁ። በግል ግን ደግሞ በአካል በእኛ አገልግሎት ተገኝታ ስታገለግል ከሶስትም አራት ጊዜ በማየት ቀርቤ ለማወቅ ችያለሁ። በኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ውስጥ እና እንዲሁም በአጠቃላይ በኤርትራም በኢትዮጵያም ተጽዕኖ የፈጠሩ በጣም ትልልቅ የምንወዳቸው ዘማሪያን አሉ። እኔም በግሌ በጣም የምወዳቸው ትልቅ ዘማሪያኖች አሉ፣ በሕይወታቸው በአገልግሎታቸው የምናከብራቸው። ከነዛ መካከል ደግሞ በ1980ዎቹ መጨረሻ እግዚአብሔር ያስነሳት እህታችን ሊሊ በጣም ከፍተኛ ተጽዕኖ የፈጠረች ናት። በመዝሙር አገልግሎቷ የአዘማመር ስልትን ወይም መዝሙርን በጉባኤ አምልኮ በማድረግ የእግዚአብሔር ህዝብ ተሰብስቦ ለረዥም ሰዓት መዝሙር እየዘመረ የማምለክን ባህል አመታለች ብዬ አምናለሁ። ከዚህም የተነሳ ምን ያህል ተጽዕኖ አለ፣ የእሷ አገልግሎት ምን ያህል ተጽዕኖ አለው ብለን እንኳን ብናስብ በአሁኑ ሰዓት ከ30 ዓመት አገልግሎትን በኋላ እስካሁን ድረስ የእሷ መዝሙሮች ሳይዘመሩ የሚቀርብበት ቤተክርስቲያን በአብዛኛው የለም ብለን ብንናገር ማጋነን አይሆንም። አንድ የእሁድ አምልኮ ለማምለክ የተሰበሰበ ህዝብ ከሚያመልክባቸው መዝሙሮች ውስጥ አንዱ የእሷ ሊሆን ይችላል። ስለዚህ ተጽዕኖዋን በዚህ ልክ በማየት መገንዘብ እንችላለን። የቃል ኪዳን ፍቅር የተሰኘውን መጽሐፍ ከጅማሪው ጀምሮ የመመልከት እድል አግኝቻለሁ፣ አይቸዋለሁ። የቃልኪዳን ፍቅር የሚለው መጽሐፍ በእርግጥ ከስሟ ጋር የሚገናኝ አይነት አለው በአጋጣሚ ይሁን በእግዚአብሔር ምሪት፣ እሷ ስሟም ራሱ ቃል ኪዳን ስለሆነ። ነገር ግን እግዚአብሔር በፍጹም ልባችን በፍጹም ነፍሳችንና በፍጹም ኃይላችን እንድንወደው ይጠበቃል፣ እንድንወደውም ፈጥሮናል። እንደዚሁም ደግሞ ሰውን ሁሉ ደግሞ እንደዚሁ እንደ ባልንጀራችን እንጀራችን አድርገን እንድንወድ እግዚአብሔር ይጠብቃል። የቃል ኪዳን ፍቅር መስዋዕት በመክፈል ወይም ደግሞ ከእግዚአብሔር በመቀበል ብቻ ሳይሆን ከእግዚአብሔር በመውሰድ ብቻ ሳይሆን እግዚአብሔር ስለሚያደርግልንና ሊያደርግልን ስላለ ተስፋ ብቻ ሳይሆን በእግዚአብሔርነቱ በማንነቱ ተማርከን ተወስደን ከዛ አልፈን እርሱን ወደ መውደድ መምጣትን እና ደግሞ ለዛ ፍቅር ዋጋ መክፈልን የሚያመለክት በጣም አስደናቂ መጽሐፍ ነው። በሚሊኒየም አዳራሽ ላይ መጋቢት ስድስት የሚደረገውን ፕሮግራም በዚህ ሁኔታ እንድናዘጋጅ ያነሳሳን በመጀመሪያ ደረጃ እህታችን ሊሊ የምናቃት ለነዚህ ሦስት አስርት ዓመታት በላይ እግዚአብሔርን በማምለክ ነው እና መዝሙሮቿ የእግዚአብሔርን ታላቅነት፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ምሕረት እና በእግዚአብሔር መታመንን የሚሰብኩ የሚያገኑ፣ የሚያደምቁ ናቸው። ስለዚህ የእሷ መጽሐፍ እንደዛ ባለ ሁኔታ እግዚአብሔር በሚመለክበት እሷ በመጽሐፏ ውስጥ መስዋዕት በመሆንና በማድረግ እግዚአብሔርን ስለ ማምለክ ጽፋለች እና እኛም ከእሱ ጋር የገባነውን ኪዳን ደግሞ በማደስ እግዚአብሔርን በሰፊው ብናመልከው መልካም ነው በሚል መነሻነት ኑ የአምልኮ ኪዳናችንን እናድስ በሚል ርዕስ ትልቅ የአምልኮ ፕሮግራም እንዲሆን እግዚአብሔር ጋር የገባነውን የአምልኮ ኪዳን እንደገና የምናድስበት እንዲሆን አስበናል። በሁለተኛ ደረጃ ደግሞ እህታችን ሊሊ ከ30 ዓመት በላይ ስታገለግል የብዙ ሰዎች ሕይወት ተነክቷል። በአገልግሎቷ ተባርከዋል፣ ተጽናንተዋል፣ ተፈውሰዋል፣ ወደ ጌታ መጥተዋል፣ የደከሙ በርትተዋል። እና ሁልጊዜ እሷን በአካል ማየት የሚጓጓ ሰው አለ፣ እግዚአብሔር ይባርክሽ ማለት የሚፈልግ ሰው አለ። እና ይሄ መጽሐፍ በሚመረቅበት ጊዜ እድሉን አግኝተው ቅዱሳን ፊት ለፊት ከእሷ ጋር ተገናኝተው በነዚህ ሁሉ ዓመታት ከአገልግሎቶች ጋር ነን፣ አገልግሎትሽን እውቅና ሰጥተናል፣ ድካምሽን እውቅና ሰጥተናል፣ አሁንም በመጽሐፎች ደግሞ እንደምንባረክ እርግጠኛንን የሚለውን አብሮነት እንዲያሳዩ ስለፈለግን በሰፊው ዝግጅቱ ሰፋ ብሎን እንዲዘጋጅ አሰብንና ይህን ለማድረግ ተገደድን። እንደ ኢትዮጵያ አብያተ ክርስቲያናት የሁላችን ናት እህታችንና የሁላችንም ስለሆነች ሁላችንንም ሙሉ በሙሉ እንኳን ማድረግ ባንችል በአቅማችን ሁላችን ሊያስተናግድ የሚችል አይነት ፕሮግራም እንዲሆን አስበን ነው። ይህን ፕሮግራም ለማዘጋጀት የተነሳሳ ነው።